ጡንቻን ማኔጅ የማያደርግ ማይንድ ከሌለሽ ጡንቻ ራስ ነሽ ራስ። ተው እንጂ ሮቤርቶ ተው ተው ተው! እንዴ እንዴ! ፈገግ ብለህ ማት ትሞልጨኛለህ እንዴ? ምን ማለት ነው? ተው እንጂ። ጀለች አንቺን እኮ ታላም እኔ እኮ አንቺን በጣም ይወዳል እኮ እናንተ እኮ ሮቤርቶ ከድዋ ጀምሮ

በካ አጉሌ በቃ ጉዳይ ውስጥ ትነጠረ አላችሁ እቲሰፋቅ ላሮቤርቶ እንዲ ሮቤርቶ እስቲ ወዴና እንዲ ጠይቃ እያልኩ እንዶ ረሳሁት እንዶ ቃል እኔ ደግሞ እንዲሁ እንዴት ናችሁ እናንተ? ደህና ጣም ግን ግቢ ውስጥ እየተንቆራጠትክ እንዲ ምን እንደሆን ወደ እናት ሀገሬ ወደ ኢታሊያ ሰሊም መለስ አይልከሪም። አይ ዮ ሚስት ህም ልጆችም ሳይናፈቁ አልቀሩም መሰለኝ። ወሊሽ አባይ አኒ ቢቲ ቬዝልስ ኢት ሜክስ ኤ ግሬት ኖይስ። አይ እንዴ ነገሩንማ አንደርስታንድ እንዳድርግ ያለው ዮ በት ግን እንዴ ብታብራራልኝ እንዴ ደስ ይለኛል እንዴ እሱ ባቶኪል ትንሽ ሲነኩት በቃ አብሽቶ ይጮሃል። ግሬት ኖይስ ማለት ያን ነው። በቃ ከእርስ በእርሳችን መቆራረስ ዘለን ያንተንም አናት ነኩት። እእእእኔን ሮቤርቶ እኔ ማለት ኮ የሚስቴ አልጆቼ ክፋይ ነኝ። እኔ ኢታሊያ እሷ ኮንጆ ሀበሻዊ ኢትዮጵያዊ ነኝ። አይዞ አፈር ልብላ ሮቤርቶ። አይዞ አይዞ፣ ቆይ አይዞ። እኔ እና እሷን ግን ማናገናኛ ደላላ ፍቅር ማውደድ በቃ ሰውንድ የሆኒን ማማ ነቦቻ እኔናች ኢሷትኮር በቃ ይኩል ይሆናል። ፍቅር አለካ በቃ ስማው፣ ሮቤርቶን ስማው ሞገሴ፣ እውነቴን በለህበት ሆነ ስማው ሞገሴ እስቲ ስማው። እሱና ሀገሬ ጎጆ እንዲያቆሙ ያደረጋቸው ፍቅር እንጂ ዘር እና ብሔር እንዳልሆነ ስማልኝ ሞገሴ ረባሽ የእኔ ጨዋታው የነ ዘር የነ ከሌ ዘር የነ ማን ኮይ ኮይ ኮይ፣ እንዲ ላብራቶሪ ቢናስ ይገባው የሱ ዜር የኮሮና ቫይረስን ያጠፋል። ምንድ ነው አይ፣ ሮቤርቶ አንተ አልገባህም። ጀለሴ እንዴ ለረጅም ዓመት የተሰራን ሴራ በአንዴ ከደም ውስጥ ማስወጣት እኮ ቀላል አይደለም። ብራዘሬ አይ ቲንክ ሞገሴ፣ ያለሽው ሰውዬ ባለቤትሽ ነው? ነበር፣ ጀለሴ አሁን አይደላም ዲቮርስ ይፈጽማቸዋል። እንዴ ለረጅም ዘመናት ታፍኖ ሲለቀቅ ከሰንቱ ጋር ተላተመ መሰለ። አካንካኝ ነው እንዴ? አክራሪ ነኝም ብሎኛል ፋሲማ። አንቺ አሁን የምትወጁዋለ ሺ መሰላኛ በፊትም እኮ እርቃኑን ነበር ጀለሲ አሁን በቅርብ ከለውጡ ወዲህ ነው ከዚህ በፊት የለበሰውን የማያውቀውን እራፊ ቡልኮ ለብሶ ያየሁት በጣም በጣም ያሳዝናል ፈጣሪ ይርዳው እንጂ ሌላ ምን ይባላል አባይነሽ ይረዳዋል ብለ ነው እንዲሁ የሚረዳው ግን አይመስልልሽ አባይነሽ ውሎ ሚውል እንደ እምነቱ ነው

እህል ነበር የሚነግደው። እሱን ስሜዮ ልጅ ኢል እንጂ የሰው ዘር የሚቸበቸብበት ዘመን እንዳበቃ አላወቃም። አልቋል፣ አልቋል። እሱማ አልቋል። ሮቤርቶ፣ እኔማ አስብ አልኩት። አላስብም አለኝ። ከዛም አልፎ አማራ ነሽ፣ ኦሮሞ ነሽ፣ ትግሬ ነሽ፣ ኤዲያ ነሽ ቱቱቱ ቱቱቱ ባሲ ፓካሊ ገቦ ይገባል። እኔ ሲንቲና ሲንቲ ኪሎ ሜትር አቋርጬ ነው ኢትዮጵያዊ ሚስት ያገኘ ሆን ሮቤርቶ ይህን ደግሞ ወደ ኋላ ሸርተት እየተጫወተ ቀንጨራ ታሪክ ይተርክልኝ የቱ ጋር እንደተኳትረ ስለማታቅ ልትፈታ አትሞክር ይበ ሮቤርቶ ያልሰማ ስላለ ብላክሊስት ውስጥ እንደው አስፍሬዋለሁ።

ርቀትን እንጠብቅና ሰዓት ሲደርስ ገባለ። የምን ምን እንደዚህ መጣደፍ ነው? ግን እንዴት ናቸው ጋሽ? እንዴት ናቸው ፓፓ? እንዴት ናቸው ላስት ዊክ ታንክ ዩ ጊቪንግ ዴይስን አብረን አክብረን ነበረ እንዴ። አንተ ሰኒታይዘርን ተቀባ እንጂ ምንድነው እንደዚህ እንደ ድመት ቆፍሮ መቅበር። ፓፓ ፓፓ፣ ሰኒ ይሄ የምታየው ጋሽ አዘጋጅተህ አንጣልኝ ያሉኝ ፕሮፖዛል ነው ይነበብላቸዋል እሱ ስትገባ በክታ ነባለ። ፓፓ ጉድ ሞርኒንግ ፓፓ፣ እንደምን አደርክልኝ? ማዲባይ አንተ አዲስ እረኛ ቀልፈ የማያስተኛ ሲባል አልሰማም

ያለው ጭንቅዬ እሺ እሺ። ጋሽ እንዴት አደረከው ሆምወርኩን? ጋሽ አፋ የጭንቅላት የሚፈጥን አሳይመንት ነው የሰጠኸኝ። አሀ ታዲያስ። እንግዲህ ለአንተም ለልጄም የሰጠኋችሁ የቤት ስራ መቼም እንዲህ ቀላል የሚባል አይደለም። ቢሆንም ግን ጭንቅዬ ይህ የምትሉት ጋንጮር ከዓለም ላይ ነቅሎ የሄደ ጊዜ፣ እውነቴን እንደምልህ በጽሁፍ ያረቀቃችሁትን ሀሳብ ስጋ ልብሰን ለቀጣዩ ትውልድ እናስተላልፋለን። እሺ፣ ይህ ማየት ዜግነት ግዴታችን ነው። የታለ ማስታወሻ ያባክሽ? እሺ ፓፓዬ፣ ከየት ልጀምር?

ፓፓዬ እኔንማ ጠንቅቀው ያውቁኛል በደንብ እንጂ በደንብ ኢትዮጵያ ለአንተ ምን ናት ታንክ ፓፓ ወቅታዊ ኢንትረስቲንግ አሚዚንግ የሆነ ጥያቄ ነው ትወጣታለህ ይህን ጥያቄ ፓፓ እህል ዋይ አሜና አውሮፓ ቢሆን ኖሮ ሰማኸኝ ወይ አንተ ቆመህ እሷ ስትፈርስ ማየት ትፈልጋለህ እኔን እኔን ማማዬ እኔን ኢትዮጵያዬ ትሸጣታለህ ወይ ገዢው ነው ባለጌ ጋሽ፣ እንዴት ገዢው ገዥው ጋሽ፣ ባገኘው ሰማኸኝ፣ ትሆናለህ ብላ ስትሾም እንደው ታወረናት። ምን ይሉኛል ቴዲና ምኒልክ፣ ምን ይለኛል በላይ ዘለቀ፣ ምን ይለኛል አብዲሳ አጋና፣ ንጉሥ ጦና፣ የዮሐንስ ጉራዴ ምን ይለኛል ምን ይለኛል ማዲባ፣ ሳይጭንቄ ዛሬው መቼም ካንተ ጋር ቁጭ ቁጭ ብዬ እንዲማውጋት እንደው ውስጤን እንዴት ያለ እርካታ ውስጥ ከተቶ ተመስገን። በእውነት ጭንቄ ሰማ ሆይ ዳውን ዳውን ኢትዮጵያ፣ ዳውን ዳውን ኢትዮጵያ ላሉት እንደው ዝም ብትል አለ ዳውን ዳውን፣ ሎንግ ላይቭ ለኢትዮጵያ ብዬ ሰንደቋን ከፍ አደርገዋል። ጓሽ፣ ቃለ መሃላህን ትበላለህ ያኔ ካንቀላፋው። እውነቴን ነው ጋሼ። እኔ እኔ ሰው አይደለም ወሽ ሰማኸኝ እንዴ? አንዳንዴ እኮ ግርም ይለኛል እንዴ! እንደው በበላህበት ብቻ ኔቨር ኤን ኤቨር፣ እኔ ጭንቁሎ ሞላማ ለሆዴ አልሰግድም። እንደውም ሁሉንም ቋንቋ ውቄውፍ ቋንቋ የተባለውንም ምን ይደንቃል? ትናንሽ ሰዎች ናቸው እኮ ተላልቅ ለመሆን ትልልቅ ወንጀሎችን የሚፈጽሙት። ስለትና መሳሪያ ያልያዛችሁም እንጂ እኮ በየቀኑ ሺሻ ሸመኞችን የምታፈርሱ ኢትዮጵያውያኖች አብራችሁን መሀላችን ትኖራላችሁ፣ እኮ እናውቃለን። ባሻ ነበር። እኔ ደወል፣ እሱ ስልክ ነው ሁሌ የሚቆራረጠው። እሳቸው ናቸው እኮ። አንተ ከባሻ በፊት እንዴት ምስኪንነት

ምን ልበል ጋሽ ያረኝ ተወየ። አዘለም አንጠለጠለም። ሀገሩን ወገኑን የሚወድ ሌባ፣ እኛ ላውቅም ገባ። እዛ ክሊር አደለም። ምን ይላል ያ ፕሮፖዛል? ሌላው ቢቀር ሰው ሳይኔት ያዘራ አትርፎ ይሸጣል። በይህ ደልሎ ኪሱን አጭቆ ቁርጡን የሚቆርጠው የቁርጥ ቀን ወገናችን ወ በሞትኩት! ለካስ በዘመነ ኮረና በጨባበት ጥሬው ማወራረድም ቆሟል። በሞትኩት! ማንኛል ከአንተ ደግሞ ቆይ አንተ መድኃኒዓለም ነው እንዴ ያው ድምጽ ያለህ? አይ ሳቅ ግን አዲስ አልሆነብኝም። ላልቅስልሽ? ደግሞ አፍጥነው አፍጥነው፣ ኧረ አፍጥነው። እንደው ግን እንደው ዘፈንስ ትሞክራለህ? ውይ ውይ ውይ ውይ ውይ ውይ፣ ይቅርብ ጀለሴ። ምን አልከኝ? የት አገር ልጅ ነሽ ማለት እንዴ! ቆይ አንተ ብሔር ቆጠራ ሚኒስቴር ነው የምሰራው? አሀ ማለት የማ? ትግሬ ልሁን፣ አማራ አማራ ልሁን፣ ኦሮሞ ሶማሌ ልሁን፣ አደሬ ጋምቤላ ልሁን፣ ሲዳማ ምን አገባህ? ስማኝ ሰውዬ፣ የቤትም የዱርም እንስሳቶች ሆድ ባይኖራቸው ኖሮ ድመት፣ ታይጥ፣ ሚዳቆ ከአንበሳ በከተኩላ ጋር ተፋቅረው እንደሚኖረው መቶ ፐርሰንት እርግጠኛ ነኝ። እየሰደብሽኝ ነው እንዴ? አንተና መሰሎች ታውራችሁ ትገሉ የለ እንዴ! ሃሎ ሃሎ! ዘጋው። ይ ያው እንዲሁ ታሁን በኋላ ሌባ ሌባ፣ ጅብን ጅብ፣ በግን በግን የምንለው እንዴናትና። እንዴ ጀግኒት ማለት አንቺ ነሽ፣ አባይ ነሽ አይ ማርዬ፣ አይ ማርዬ ሰማሁ አላችሁ እኮ ማማዬ። ድህነት ጋርዷችሁ የዘመመ ጎጆ ውስጥ የምትኖሩ ምርጥ ምርጥ ኢትዮጵያዊ ሴቶች እኮ አላችሁ። እህቴ ገናደር ማርዬ ነግቶ ሰውነቴን አፍታትቼ ወደ ሻው ሳመራ ነው ድምጽሽን የሰማሁት። እንዴው ያልኩትን ሁሉ ሰማኸኝ እንዴ ማሪ? ኮራብሽ። ሙች አባይነሽ ሙች ካውጭ ብሻ ነው ነቴን ነው የምልህ ማሪ። እንዴው ለጥቅም ብዬማ ማንነቴን አሳልፍ ያልሸጥም በፍጡም እኔ አረጋግጥ። ጥቂት የማይባሉ ከጊዜው ጋር አይሄዱም። እንዲያውም የክብር ካባ ቢጭኑም፣ በቃ ቢሞላላቸውም ከጨለምትነት ስላልተለዩ አደጋቸው የከፋ ነው። አባይ ነሽ እንዲ አንሶላ ላይ እየተጋፈፈ ብሔር ቆጠራ ዘር ምን ጠራ አይደብርም እንዴ ማሪ? እኮ በጣም ነው የሚደብረው። ያ ኤግዛክትሊ አንቺ ግን አልሰማሽውም? ሰውሁን፣ አልሽ አይደለም? የራስ ቂቤ ይበላል ማርዬ። ልክ ልክ ልክ። እንዲ አቦካ ቁርሴን አብኝ፣ ከዛ በኋላ ያው የቅዳሜን ረፋድ ወጋችንን እንጠርቃለን። አይመስልሽ? እሺ ማርዬ። ወይ አቦካ፣ መቼም አንተ አዲሱ ሁረኛ እንቅልፍ ማታስተኛ ስለሆንክ እንዲ ከአንተ ዘንድ መፍትሄ አይጠፋም ብዬ እኮ ነው። ጋ እንዲ ማርዬ፣ ጠይቅኝ ጠይቅኝ። አቦካ ምንድን ነው እሱ? ጠይቅኝ ኦሮምኛ፣ ትግርኛ፣ አማርኛ፣ ወላይትኛ፣ ሶማሊኛ እንደው የሚናገሩ ፈረንጆች እንደው የሉም እንዴ? ግጥም አርገው አሉ እንጂ አቡካ፣ ግጥም አርገው ሮቤርቶ ጣሊያናዊ ነው። ሰሜን ብቲ፣ በደቡብ፣ በምስራቅ ብቲ፣ በቀም ልበልሽ መሃል ብቲ፣ ጠረፍ ብቻ የኢትዮጵያን አፈር ያረገጠበት የለም። ኢትዮጵያን ዞርያታለሁ ከሚል ዜጋችን ባልተናነሰ ሀገራችንን ልቅም አድርጎ ያውቃታል። ቋንቋዎቹንም ይናገሯል። አካም፣ ከመይ፣ ሀይመሌ ወዘተ ወዘተ ንሶፎ ንሶፎ ላይ ግባሻል ከዚህ በላይ እሺ፣ ምንድን ነው የምትፈልጉት? አቀላጥፎ ይናገራል። እሱ ከቦሎኛ ጣሊያን፣ ሚስቱ ሀገሬ ከሰላሌ ፍቼ። እሺ፣ ኦኬ፣ እሺ፣ ከማውን ከዚህ በላይ ምንድን ነው የምትፈልጉት? እስቲ ንገሪኝ። እንዴ ማርዬ፣ እኔው ማን ነው እንዴ? ማን ጎራስ ነው ነቲን ማንጎራ ማንጎ እኮ ውስጡ ትልቅ ፍሬ ያለው ሰው ጭንቅላት ውስጥ ከፈጣሪ የተቸረው ትልቅ ማሰቢያ ማገናዘቢያ ማመዛዘኛ ክፍል አለው እኮ እንዲያው ማርዬ የሞገሴ ማንጎ ባዶ ቅል ነገር ነው ምንም የማይሰራባት እንደ ሰው ማሰብ የማይችል ከሆነ ከቅልም ይቀላል እኮ አቡካ እድምጠው እሱ ራሱ ዘፋኝ እኮ። ከማን ጋር ይበላ ከማን ጋር ይጠፋ እያለው። እንኳን ኦኬ ኦኬ። እስኪ ለማንኛውም አሁን ይኸውልሽ ሳሎን ቤቱንና ረከቡቱን አዋህዱት። መጣሁ፣ ሻወሬ ነው። ሳስጀ ነጋ ብዬ መጣሁ። እኔም ያስኩትን ልጨረስ። ከማን ጋር ይበላ ከማን ጋር ይጠፋ ያሲ ሲኖ እኔ ጭንቅሎ ሞላ ሞላ ይበቃል። አይኩቴ ይሄ ገንዘብ የሚሉት ይሄ ሳፋ የመሰለ ላስቲክ ሆዴ እስከ መቼ ይገዛኛል? እስከ መቼ? ከባድ ጥያቄ ነው። ለምንድን ነው ብር ሳይ እንደማይ የምቀያየረው? ግን ሌላ ሰው ነው የምትሆነው ማለት ነው ጥርሴ ይገጣል። አፉ በለ አይ እኔ ይጎለጎላል። ጥፍሬ ይሾላል። እንደዚህ አንጀቴ ይዘረጋል። ሆደ ይለጠጣል። ማሰቢያዬ ከዋናው ማብሪያና ማጥፊያ ድግም ይላል። አዑዝ ቢላሂ በጠራራ ጸሐይ ጅብ ይመስለኝ። በቃ ጅብ ይመስለኝ። እንደ ራሴ ጅብ ሆንኩ ይመስለኛል። የሌሊቱን አላህን የሚያውቅ ማለት ነው። እምነቴ ተንዶ ዶግ አመር ሲሆን ይታወቀኛል። ሞት ሞት ይረክስ ብሎ ችክረው በእምነቴ በእኔ እምነት በሙሴ በእምነት አይደለም ነፍስ ማጥፋት፣ ለሰላት ያዘጋጀኸውን ዋ አታባክል ይላል። ምን ይሰለኛል? ምን ለእኔ ሞት የለም። ለእኔ ኮሮና ያንሳልን። አረ ባክ ባክ፣ ከራስ ጋር ተደባብራችኋ ማለት ነው። የዘለቃሽን ቤት የጭቃ ቤት አፍርሼ በሽበት ሳይሆን በእምነታቸው የበሰሉ ሽማግሌ ካሉ ብታማክራቸው ይሻላል። የሰው ህይወትና ቤት ማፍረስ ችናገር። አረ በስሟ ጥራት ተባለ እኮ ጀረሴ፣ የምትለ ሆዴን ጠላሁት። ያሲን ሆዴን ጠላሁት። ከአካሌ ክፍል እንደ ሆዴ የጠመድኩት አረ እንዳይሰማ

ህሊና ተርቦ ሆድ ቢጠግብ አይምሰል፣ ብሮ ዛሬ ትንሽ ሆድ ብሷ አጭቅሮ አቤል ሞቶ መጅ ቃየል አንቀላፍቷል። አፉ በለን ነው እንግዲህ መስጥሽ። ማማዬ፣ አንዴ እኮ እዚህ እንደሆነ ነገር ይዤ። ኦኬ ማማዬ፣ ነጅቦ አስተናግዳት፣ አምስት ሊትሩን ዘይት አውጣዳት። እውነት ታንቀላፋለ አዲሱ ለኛ፣ አዲሱ ለኛ መቼ እንቅልፍ ያስተኛል? ብለለው ጭቃ እየጠረገ እምነ በረድ ያጠፋ ደስተኛ ነው። አፉ በለን እያልክ ወደ ላይ አቤት ማለት እንጂ ሌላ እኮ ኪሳራ ነው። ጭቄ ጭንቅኛል እምበላው እንጀራ አፈር አፈር ይለኛል። ወጡ እሬት እሬት ይለኛል። ምናልባት ኤክስፓየርት ያደረገ ምርት ተጠቅመ ይሆን? የክፋቴ ጥግ ስፋትና ግዝፈቱ ሲኦልን የተቀላቀልኩ ይመስለኛል። ነገሩ በዚህ በሰጠነ ጊዜ ጭቄ፣ ከህዝብ ዓይንና ጆሮ የተሰወረ ነገር የለም። እንደው የሆነ ነገር ሆነ ኃይል ማጣቴ ሽንፈት መስሎኝ የጭካኔን ህይወት ተለባብጀዋለሁ። እና ዲግሪ እስከምትጭድ ነው የምትጠብቀው? ጭቄ፣ ስለምወድህ ስለማከብረህ፣ ምናልባትም ሚዛንህ ትክክል ስለሚመስለኝ ነው የሆድን እኔም እነግርህ። ታንክ ዩ ብያለሁ። ታንክ ዩ ጭቄ፣ ስማ፣ ለካ ውሸት እውነት ፊት አይቆም። እና ደግሞ እንደው የምታደርገው ነገር ደስ ይለኛል። ሰው ሁን፣ ልክ ነህ። መለስ ብዬ ራሴን ሳይሆን እኔ የለውም ራሴ ውስጥ እኔ የለውም፣ ጠፍቻለሁ። ታውቃለህ፣ ዱቄት የነካው ከረጢት ይታያል እዛ ሱቁ ውስጥ ለጂቡ እሱ ነገር እስቲ ወደዚህ ያሳየው። አዩት? እሺ ባራግፈው ምን ይሆናል? ይሆንባችኋል። ክፉ ሀሳብም እንደዛ ነው ጭንቄ። ከአንተ ተርፎ ለሌሎች ይዛመታል። ስለዚህ የምታደርገው ነገር ልክ ነህ፣ ያሲኖ ልክ ነህ ወንድሜ። አየር በአየር ሲሚንቶ ደላለሁ ብዬ ሰው አፍርሰህ ህንጻ ብታቆም ምን ዋጋ አለው ጭንቄ? የድህነትን ምሬት የቀመስ ሰውዬ ምን ነው ምን ነው በድሆች ላይ ወይኔ ወይኔ ጭንቅ አፉ የኔ መቀረሻ

እኔና እናት እንዴት ነበር ላይፋችን፣ አስታውሳለሁ አለልህ። ያኔ እኮ የገር መሀል መሀል ፒያሳ የሐሙድ ሙዚቃ ቤትን ታጥፋ፣ መቼም ቁልቁለቱን ስትነካው፣ እኔ አባት መቼም ጊዜ ሳላባከን ከኋላ ከኋላ እንደው እየተከተልኩኝ፣ ሮማኔ የአዲግራት ባበለስ እናወይ ማሚዬን ስትጠብሳት

ቋንቋ ዘርብ አሁንም ሲባል እንደው ውስጤን እንደው ያንዘፈዝፈኛል። ሊገርማ አዎ፣ በፍጹም እንደዛ አልነበረም እኮ ያኔ፣ ያኔ እናት የለባችን እስኪጠፋ በፍቅር ጦፈን። መቼም መፋቀር ነው ፍቅር ነው ልዬ፣ ዋናው ነገር ዛሬ። አረተ ሎሚ እንዲ ዛሬማ፣ መቼም ይሄነው ይሄነው አልልሽም እናቴ መቼም የሀገሪ ወጣቶች እውነቴን ነው እኮ። መቼም አሁንም እኮ ጫዎች ናቸው። እውነት እውነት፣ አቤት ወጣት ብቻ እንደው ለሆኑ ጊዜ ተጣሙ ያመጣ ጉዳ አለ ልጆቼ። መቼም ያዱ ገነትም እኮ እንደው የአብዛኞቹ የሀገር የከተሞች ወጣቶችም እዚህ ዙር ያሉትንም እኮ ብትል እንደው እውነቴን ነው ፈጣሪ እንደው

እንደ ሰው ሰው ሆነን የቆምንበት ዘመን የሚመጥን አስተሳሰብና ህይወትን እንኑ። ቆንሾ ማርዬ እውነት ብለሃል። ሰማ ሆይ ዋርዬ ይህ ህዝብ እኮ ያ ያሉ እኮ ያደምጣሉ እኮ። ማርዬ ክፉ ሲመጣ ጎንበስ ብሎ የሚያሳልፈው እኮ ነገውን ስለሚናፍቅ ይልቅ ለማርዬ አይጋሽ ማርዬ ማስ ለኢትዮጵያ ኦርቶዶክስ ከጠገበ በኋላ ነው የምቀዳል። አንቺንም ለካ ሱሳስ ይዞሻል እንጂ። ጋሽ ሱስስ ቢሎት ሱስ ነው እንጂ፣ ሱስ እንዳይመስሎት ኢትዮጵያዊነት ሱስ ነው። ያ ብለውን የለ ብለውናል። አባ አባ አንዱነት ግን አለ። እሱ ልስማዋ። ማርዬ ንገረኝ እስቲ። ቆይ ቆይ፣ ቴል ሚ ህዝቡ ያያል ይሰማል ብለህ የለ? አዎ፣ መጀመርዬ ልቤ ልባላለም እያለ ምክንያት ቢደረድርም ማየትም እኮ ያያሉ። ተንጣ ተንጣ ዛሬ ላይ ደርሳለች። በውጭም በውስጥም ጠላት ተፈትና እያለፈች ዛሬ ላይ ቆማለች። ሲንጧት ቅቤ የሆነች ሳትቀልጥ ዛሬም አለች። ይሄ ህዝብ ያያል ያስተውላል። ደራሲ ሰለሞን አምደይ